የቀድሞው የሰላም ሚኒስትር ዴታ አቶ ታዬ ደንዳ የትግራይን ጦርነት ጅማሩ አስመልክቶ የሰጡት አስደንጋጭ መረጃ እያነጋገረ ነው። አቶ ታዬ ድጋሜ ከመታሰራቸው በፊት ለአንድ ሚዲያ በሰጡት ቃለመጠይቅ ስለ ጠቅላይ ሚኒስትር አብይ አህመድ የተንኮል ሴራዎች ምስጢራዊ መረጃዎችን ይፋ አድርገዋል። በትጥቅ ትግል ላይ ያሉ ኃይሎች ወደ ሰላም ከተመለሱ ከጠቅላይ ሚኒስትር በታች ያሉ ስልጣኖችን መያዝ እንደሚችሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ኢትዮጵያውያን በቀላሉ ለውጭ ኃይሎች በመቀጠር እየገጠሙን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ለተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያውያን አልሻባብን ለመሳሰሉ አሸባሪዎች ተቀጥረው እየተዋጉን ገድለናቸዋል ብለዋል። በእስራኤል ጥቃት ቁልፍ ወታደራዊና የሲቪል አመራሮችን ጨምሮ 78 ሰዎች ተገድለውብኛል ስትል ኢራን ገለጸች። የባህር ዳር ወጣቶች በሆኑት ቴዎድሮስ ጌታቸውና ታደለ ጥበቡ ዙሪያ መንግሥት ማብራሪያ እንዲሰጥ ዶክተር ደሳለኝ ጫኔ የጠየቁ። ሰላም ጤና ይስጥልን። የተወደዳችሁ የቻናላችን ተከታታዮች ለሰዓቱ ያዘጋጀንላችሁን ትኩስ መረጃዎች ይዘን ቀርበናል። አብራችሁን ቆዩም። የቀድሞው የሰላም ሚኒስትር ዴታ አቶ ታየ ደንዳ የትግራይን ጦርነት ጅማሩ አስመልክተው የሰጡት አስደንጋጭ መረጃ እያነጋገረ ነው። አቶ ታየ ድጋሜ ከመታሰራቸው በፊት ለአንድ ሚዲያ በሰጡት ቃለ መጠይቅ ስለ ጠቅላይ ሚኒስትር አብይ አህመድ የተንኮል ሴራዎች ምስጢራዊ መረጃዎችን አጋልጠዋል። የትግራይ ጦርነትንም የፈጠርነው እኛ ነን፣ ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥን። ከአማራ ብልጽግና ጋር የማደርገውን ግንኙነት እንዳቆም ጠቅላይ ሚኒስትሩ ያስጠነቅቀኝ ነበር ሲሉም ተደምጠዋል። አንተ ከጠላት ጋር የምትደዋወለው ጩቹ አለባቸው የሚባል የአማራ ብልጽግና ጽሕፈት ቤት የኮሚኒኬሽን በእኔ ሌቨል የነበረ ሰው ነው፣ እንተዋወቃለን። ወደ ሌሎች ጉዳዮች ስናልፍ ኢትዮጵያውያን በቀላሉ ለውጭ ኃይሎች በመቀጠር እየገጠሙን ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ለተወካዮች ምክር ቤት በሰጡት ማብራሪያ ኢትዮጵያውያን አልሻባብን ለመሳሰሉ አሸባሪዎች ተቀጥረው እየተዋጉን ገለናቸዋል ብለዋል። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝ። የሌላ ሀገር ሰው እኮ እንደዛ አይደለም ግብፅ ሄደ እኮ ፀረ ግብፅ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰተም እኳ አታገኘም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከምን ይሄዳል መሰ ሲፈልግ አይሲስ ይሆናል። የኛ ሰው ሲፈልግ አልሸባብ ይሆናል። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። በሱዳን ግጭት ኢትዮጵያውያን ተሳትፈዋል ያሉት ፊልድ ማርሻሉ አሁንም ለኤርትራ ለመቀጠር ሽር ጉድ በስቷል ሲሉም ተናግረዋል። በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ ይተቀጠራል። አሁን ደግሞ ለሻቢያ ለመቀጠር ያለው ሽር ጉድ ሊነግራቸው መከላከያው ሰፈር ውስጥ ምን ይሰራል የሚሉ አካላትን ንቅል በሏቸው ሲሉም በምክር ቤቱ ተደምጠዋል። ለምን ወደ ቦርደር ሄድም በውስጥ ግጭት ምን ያደርጋል ብሎ ጥያቄ ይጠይቃል። በሕገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀህ ሂድ አይባልም። አንተ አሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልዕኮ መስጠት አትችልም። አንተ ንቅል ነህ በሉት። ንቅል ነህ ይቅር። ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም። በሌላ ዜና በትጥቅ ትግል ላይ ያሉ ኃይሎች ወደ ሰላም ከተመለሱ ከጠቅላይ ሚኒስትር በታች ያሉ ስልጣኖችን መያዝ እንደሚችሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በርካታ ታጣቂዎች ወደ መንግስት እየገቡ ስልጣን እየተሰጣቸው ነው ሲሉም አክለዋል። ከመምህራን ጋር ባደረጉት ውይይት መምህራን የተለያዩ ጥያቄዎችን አንስተዋል። ክፍፍል እንዲኖር በዛ ሀብት ክፍፍል ሂደትም መምህራን በስራቸው ልክ በተሰጣቸው ተልኮ ልክ እና በሚወጡት ኃላፊነት ልክ የሀብት ክፍፍሉ ተጠቃሚ እንዲሆኑ ቦታል። አንድ የሁለተኛ ወይንም የሶስተኛ ድግሪ ያለው መምህር ያለው ክብርና አንድ በሌላ ሴክተር ላይ የመጀመሪያ ድግሪ ያለው ሰው የሚሰጠው ክብር እኩል አይደለም፣ ክፍያም እኩል አይደለም። ለመምህራኑ ጥያቄ ማብራሪያና ምላሽ የሰጡት ጠቅላይ ሚኒስትር አብይ አህመድ የደሞዝ ጥያቄውን ለመመለስ አብረን በትጋት እንስራ ሲሉ ምላሽ ሰጥተዋል። አድራሾች ነን፣ ወደ ብልጽግና አድራሽ ነን። ያሻነውን ነገር ማድረግ አንችልም አንችልም፣ ማመን አለባቸው። ይሄን ጉዳይ ድሮና ዘንድሮ ሰላም ይለያያል። ጠቅላይ ሚኒስትሩ ከመምህራን ጋር በነበራቸው መድረክ ስለሌሎች ሌሎች ወቅታዊ ሀገራዊ ጉዳዮችም ሲያነሱ ተደምጠዋል። በተለይም የታጠቁ ኃይሎችን ሽፍቶች ሲሉ የጠሩት ጠቅላይ ሚኒስትሩ ሽፍታዎች መምህራንን እያገቱ በሽፍትነት ታሪክ ታይቶ የማይታወቅ ጥፋት እየፈጸሙ ነው ሲሉ ተደምጠዋል። ድሮና ዘንድሮ ሰላም ይለያያል። ግን የድሮ ሽፍታ የአብነት ትምህርት ቤት አይዘጋም፣ መድረሳ አይዘጋም። መድረሳ ጋር ሲደርስ አክብሮ ነው የሚያልፈው ሽፍታ አለ። ያ ሽፍታ ግን የአብነት ትምህርት ቤት መዝጋትን አያምንም። ሽፍታ አለ። መምህርን ማገት ግን በፍጹም አይሞክርም እንደተባለ ነው። መምህር ነኝ ከተባለ እለፍ ይላል እንጂ መምህር አያግትም። የአሁኑ ሽፍታስ? የአሁኑ ሽፍታ መምህር ማገት፣ ትምህርት መዝጋት፣ ተማሪ እንዳይማር መከልከል የትግሩ አካል ያደረገ ግን ደግሞ እታገልልሃለሁ የሚል ሆኖ መጣ። ኒው ቻሌንጅ ነው። በሰላም የሚገቡ ኃይሎች ከጠቅላይ ሚኒስትርነት ውጭ ያሉ ሥልጣኖችን መያዝ እንደሚችሉም ሲናገሩ ታይቷል። አሁንም የሚጠቅም ነገር ያለው ሰው ከመጣ እኛ ክፍት ነው። ለእሱ አይደለም፣ ለእኔ አይደለም፣ ለኢትዮጵያ ሲባል ጠቅላይ ሚኒስትርነት እሳ እሱ ነው ጸቡ። ካላችሁኝ እውነት እውነት እላችኋለሁ በሰላማዊ መንገድና በምርጫ እስከሆነ ድረስ ጠቅላይ ችግር የለው። መጥፎ የሆነው እኔ ብቻ ነኝ የምችለው እናንተ አትችሉ ምናምን፣ እሱ ጥሩ አይደለም። ከሱ ውጭ ግን በንግግርና በውይይት ችግር የለም። በሰላም የማይገቡ ኃይሎች ላይ ግን እርምጃውን አጠናክረን እንቀጥላለን ብለዋል። ሕግ ማስከበር ዘመቻው ተጠናክሮ ይቀጥላል በሁሉም ክልሎች። መፍትሄው ሕግ ማክበር ብቻ ነው። እንትና ነኝ፣ አርሶ አደር ነኝ፣ ባለባንድራ ነኝ፣ ባለከዘራ ነኝ፣ አይሰራም። ሕግ ማክበር፣ ሕግ ያላከበረ ይጠየቃል። ወደ ሌሎች ዜናዎች ተሻግረናል። እስራኤል ጥቃት ቁልፍ ወታደራዊና የሲቪል አመራሮችን ጨምሮ 78 ሰዎች ተገድለውብኛል ስትል ኢራን ገለጸች። በተባበሩት መንግሥታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አስታውቋል። እስራኤል ሐሙስ ለአርብ አጥቢያ በኢራን የኒውክሌር ይዞታዎችና የጦር አዛዦች ላይ የፈጸመችውን ጥቃት ተከትሎ ኢራን አጸፋዊ ሚሳይሎችን ወደ እስራኤል እያስወነጨፈች ነው። ኢራን ወደ እስራኤል ያስወነጨፈችውን ባለስቲክ ሚሳይል ተከትሎ የከተሞች ማስጠንቀቂያ ደወሎችን እያሰሙ ነው። በዚህ ጥቃት ቢያንስ ሁለት እስራኤላውያን ሲገደሉ በርካቶች መቁሰላቸው ሪፖርት ተደርጓል። ቢቢሲ ጋዜጠኛ በኢየሩሳሌም ፍንዳታ መስማቱንና እንዲሁም የቴልአቪቭን ሰማይ ጥቁር ጭስ ሲሸፍነው ማየቱን ዘግበዋል። እስራኤል በኢራን በፈጸመችው ጥቃት የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ፣ የአገሪቱ ጦር ኃይሎች ጠቅላይ ታማዦር ሹም እንዲሁም ስድስት የኑክሌር ሳይንቲስቶች መገደላቸውን የኢራን መንግስታዊ ሚዲያ መዘገቡ ይታወሳል። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ ሌሊትም ቀጥሏል። እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ ሌሊትም ቀጥሎ የተካሄደ ሲሆን በሁለቱም አገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸው ተዘግቧል። ኢራን የአጸፋ ሚሳይሎችን ወደ እስራኤል በመተኮሷ በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደወሎችና ሲሰሙ ቴሄራን ውስጥ ፍንዳታዎች ታይተዋል። የኢራን የበላይ መሪ አያቶላህ ሐሜኔ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ እንደሚጠብቅ አዝተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ አርባ ያህል ሰዎች ወደ ሆስፒታል መግባታቸውና ከመካከላቸውም ሁለቱ በጽኑ መጎዳታቸው ተዘግቧል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባለስቲክ ሚሳይሎችን ሲተኩስ የእስራኤል ጦር ሰራዊት ደግሞ ሚሳይሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አረጋግጠዋል። የእስራኤል መከላከያ ኃይል በኢራን ኢላማዎች ባላቸው የአየር ጥቃቱን መቀጠሉን አስታውቋል። መከላከያው በቴሌግራም ባወጣዋ መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብሏል። መግለጫው የተለጠፈው የአየር ጥቃቶችን ከሚያሳይ ቪዲዮ ጋር ነው። እስራኤል በኢራን የኑክሌር ይዞታዎችን እንዲሁም የጦር አዛዦች ላይ ጥቃት ፈጽማ ሶስት የኢራን ወታደራዊ አዛዦችን ከገደለች በኋላም በጥቃቷ ቀጥላለች ተብሏል። አሜሪካ እስራኤልን በመደገፍ ስትቆም ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን ገልጸዋል። የተባበሩት መንግስታትና ሌሎችም ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። እስራኤል በኢራን ሉዓላዊነት፣ ደህንነትና የግዛት አንድነት ላይ ጥሰት እየፈጸመች ነው ስትል የገለጸችው ደግሞ ቻይና ናት። ቻይና የእስራኤልን ጥቃት ያወገዘችው በተባበሩት መንግስታት የጸጥታው ምክር ቤት በተጠራው የቅዳሜ ሰኔ ሰባት 2017 ዓ.ም አስቸኳይ ስብሰባ ላይ በተወካይዋ ፉ ኮንግ በኩል ነው ቻይና የአሁኑ ጥቃት በኢራን የኒክሌር ድርድር ላይ የሚያሳድረው አሉታዊ ተጽዕኖ ከፍተኛ ስጋት አሳድሮብኛል ስትል፣ ነገሮች ከዚህ በበለጠ እንዳይከፉ እስራኤል ሁሉንም ወታደራዊ እርምጃዎችን በአስቸኳይ እንድታቆም አሳስባለች። የቻይና የተመድ ተወካይ በተጨማሪ ኢራን የኑክሌር ጦር መሳሪያዎችን ያለመስፋፋት ስምምነት ፈራሚ በመሆኗ የኑክሌር ኃይልን በሰላማዊ መንገድ የመጠቀም መብቷ ሙሉ በሙሉ ሊከበርላት ይገባል ብለዋል። ቻይና ባህልና መሰረተ ልማቶች የኢራን ቁልፍ አጋር አገር ናት። ከጥቂት ወራት በፊትም የኢራንና የሩሲያ ምክትል የውጭ ጉዳይ ሚኒስትሮች የተሳተፉበት በኢራን የኑክሌር ጉዳይ ላይ የመከረ ውይይትን አዘጋጅተ ነበር። ሀገራቱ በኢራን ላይ የተጣለው ማዕቀብ እንዲነሳም አሳስበዋል። የሆነ ሆኖ በሁለቱ ሀገራት መካከል የቀጠለው ፍጥጫና ጦርነት ቀጠናውን ወደ ለየለት ትርምስና አዲስ የፍጥጫ ምዕራፍ አሸጋግሮታል ተብሏል።

የባህር ዳር ወጣቶች በሆኑት ቴዎድሮስ ጌታቸውና ታደለ ጥበቡ ዙሪያ መንግስት ማብራሪያ እንዲሰጥ ዶክተር ደሳለኝ ጫኔ የጠየቁም ሁለቱም ወጣቶች በከተማዋ ማህበረ ኢኮኖሚያዊ ጉዳዮች ላይ ንቁ ተሳትፎ የነበራቸው በወጣቶችና በባህር ዳር ከተማ ህዝብ ዘንድም ተደማጭነት የነበራቸው ወጣቶች ናቸው ብለዋል። የፓርላማ አባሉ ዶክተር ደሳለኝ ጫኔ ሁለቱም ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ አመት በላይ አልፏቸዋል ቤተሰቦቻቸውና ጓደኞቻቸው እንደደረሱ የሚመለከታቸውን አካላት በተደጋጋሚ ቢጠይቁም ምላሽ ማግኘት እንዳልቻሉ፣ አሁንም በምን አይነት ሁኔታ እንደሚገኙ ማወቅ አልተቻለም ብለዋል። ዶክተር ደሳለኝ የሚመለከታቸውን የባህር ዳር ከተማ የአማራ ክልልና የፌዴራል ጸጥታ አካላትና የሰብአዊ መብት ድርጅቶች ስለ ጉዳዩ ምርመራ እንዲያካሄዱና የደረሱበትን እንዲያሳውቁ ጥሪ አቀርባለውም ብለዋል ዶክተር ደሳለኝ። ዶክተር ደሳለኝ ይህን ያሉት በማህበራዊ ትስስር ገጾች ታደለ ጥበቡ የተባለው ወጣት ተገድሏል የሚል መረጃ መውጣቱንና አነጋጋሪ መሆኑን በርካቶችንም ማስቆጣቱን ተከትሎ ነው። የተወደዳችሁ የቻናላችን ተከታታዮች ልሳቱ ያዘጋጀናቸው መረጃዎች እነዚሁ ነበሩ። ጤና